የመኖች ለፍልስጤም ወገኖቻቸው ያላቸውን አጋርነት በሚገርም ሁኔታ እያሳዩ ይገኛሉ። ፍልስጤም ወረራው እስኪቆምና እስራኤልም ከፍልስጤም ላይ ጥቃቷን እስክታቆም አሜሪካንም እንዲሁ እስራኤልን መርዳቱ እስክታቆም ድረስ እኛ ፍልስጤሚያን ወገኖቻችንን ለመርዳት ሁሌም ዝግጁንን ብሎ እንግዲህ በቀይ ባህር የሚጓዙ የእስራኤልና አሜሪካን የአሜሪካን የእንግሊዝ መርከቦች ላይ ጥቃት መክፈት ጀምሮ ነበር። ይህን ተከትሎ እንግዲህ በአሜሪካን ባለፈው ጥቃት ደርሶባቸው ነበር 5 የሚጠጉ የመና ኢትዮጵያውያን ሞተው ነበር። 93 የሚጠቁት ደግሞ ከፍተኛ ጉዳት ደርሶባቸው ነበር። ለዚህ በቀል በሚል እንግዲህ የአሜሪካንን የጦር ተሸካሚ መርከብ እንግዲህ በየመኖች ሊመታ ችሏል። ይህ እንግዲህ ግዙፍ የጦር መርከብ ተመቷል። አሜሪካንም ደግሞ ከፍተኛ ኪሳራ አስተናግዳለች። ይህን እንግዲህ ተከትሎ እንግዲህ የመናን ይሄ ይሄን መሰለ ጥቃታችን እንደሚቀጥል ልናረጋግጥላቸው እንችላለን ብሏሉ። እንደዚህ አይነት መረጃ እንዲደርሳቸው አካውንታችን ላይክ ፎሎው፣ ሼር አትርሱ። መልካም ጊዜ ይሁንልን።